ሰላም ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ልጄ ጡት ላስጥል ነው እንግዲህ ቤተሰቦቼ። ሁለተኛዋ ልጄ አንድ አመት ከአንድ ወር ሊሆናት ነው እና እንግዲህ በዚህ ሰዓት ይበቃኛል ብዬ ላቆም ነው፣ ግን ወድጄ አይደለም ቤተሰቦቼ። እነግራቸዋለሁ ለምን ጡት እንደማስጥል። ለማንኛውም ዛሬ ቀን እንግዲህ ገበያ ነው የምገኘው ምጥን ልገዛ ለልጄ የሚሆን ሳስጥልኔ ምጥን አዘጋጃለሁ ቀድሜ ከማስጣላይ በፊት ማለት ነው። ምጥን ለልጆች በጣም አሪፍ ነው። ለሰውነታቸው ብዙ ነገር ብዙ ገንቢ ነገር ያገኙበታልና እንግዲህ እኔ ደግሞ የማዘጋጀው ዘጠኝ አይነት እህል ነው ቤተሰቦቼ፣ ምን ምን እንዴት እንደማደርገው ሙሉ በሙሉ ፕሮሰሱን ላሳያችሁ ነው። ለዚህ ቪዲዮ እንግዲህ ቤተሰቦቼ ሁለት ሺ ላይክ እጠብቃለሁ እንግዲህ እናንተ ደግሞ ጠይቂያችሁ ምንም ከልክላችሁኝ አታውቁም። አስታውሱ ሁለት ሺህ ላይክ ብያችኋለሁ። ላይክ ሳታደርጉ እምታዩት ላይክ ማድረጋችሁን እንዳትረሱ፣ ከእናንተ ምንም የሚቀነስ ነገር የለም። እንደገና ደግሞ ቤተሰብ ያልሆናችሁ የደወል ምልክቷን በመንካት ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ቤተሰቦቼ ዛሬ ቀን እንግዲህ እንደምቻዩት ለምጥን የሚሆኑ እህል ልገዛ ነው ቤተሰቦቼ ምን ምን ገዛሽ አትሉኝም እንግዲህ፣ ታይታላችሁ ምን ምን እንደገዛ አብራችሁ ከሆናችሁ ይሄም ቪዲዮ ግን እስከ መጨረሻ ድረስ እንድታይት እፈልጋለሁ። እንደገና ደግሞ ለብዙ እናቶች እንዲደረስ እንደዚህ ማለት ምጥን እንዴት አድርገን ለልጆች፣ እንደገና ደግሞ ለአራስ ቤት ላላችሁ፣ ለእርጉዞች፣ ለምትወልዱ ማለት ነው። ለአራስ ራሱ በጣም አሪፍ ነው፣ ሰውነታችን ይጠግናልና እንዴት እንደማዘጋጀው አሳያችኋለሁ። ዛሬ ቀን እንግዲህ ሁለተኛ ጊዜ ነው ማዘጋጀው ሶስት ጊዜ ነው። ሶስተኛ ነው። ባይዘወይ እና ደግሞ በጣም የሚጥም ምጥን ነው ማዘጋጀው። ሁሌ እንዴት አድርጌ እንደማዘጋጀው ፕሮሰስን ሙሉ በሙሉ ላሳያች ነው። እዚ ጋ እንግዲህ ገብስ አለ፣ ምስር አለ፣ እንደገና ደግሞ ማሽላ አለ፣ ጥቁር ስንዴ ያለ፣ ብቻ ብዙ ነው። ዘጠኝ ነው የቆጠርኩት ቤተሰቦቼ እንግዲህ ልጄን ጡት በዚህ ሰዓት እንዴት አስጣልሻት? አንድ አመት ከአንድ ወር ማለት እኮ በጣም ህፃን ናት፣ ቢያንስ ልጆች ሁለት አመት መጥባት አለባቸው ትሉኝ ይሆናል እና ቤተሰቦቼ፣ እኔ እንግዲህ ምንም ማድረግ አልቻልኩም። ጡት ትጠባለች በደንብ ነው ጡት ማጨባ ባይዘው ኔ ጡቴ በደንብ አለው ማለቴ፣ የጡት ውትት አለኝ በደንብ የበላሁት ሙሉ በሙሉ ማለት እችላለሁ። አላቅም ብቻ ለእኔ ሰውነትም አልጠቀመኝም ለእሷም ትጠባኛለች፣ ለእሷም ግን አልጠቀማትም። ልጄ በጣም ከሳች። ስለዚህ ምን ማድረግ አለብኝ ብዬ ሳስብ እንግዲህ እኔና እና ሙላር በደንብ አውርተንበት ነው ብቻ የወሰንኩት ነገር አደለም። ምንም እናት ብሆንም አባትም ለዚህ ጉዳይ እንግዲህ ይመለከተዋልና እንግዲህ አወራን። እኔም ሰውነቴ በጣም እየከሳሁ ነው ያለሁት፣ እሷም እየከሳች ነው። ስለዚህ ለእኔ ወይ ለእሷ አልጠቀምኳት ወይ ለራሴ ያልሆንኩኝ ስለዚህ ልጄ ታቆምና ልያቲኝ በማለት ነው እንግዲህ። በመሀል ግን የሚያስቸግራት ከሆነ ወይም ብቻ እግዚአብሔር አያርገውና ካልተስማማት መመለሴ ግድ ነው። እንግዲህ አርግዤ አይደለም ማቋሙ ውጡት አሁን ማስጥላት አርግዤ ሳይሆን ለሷ ሰውነት እስኪ ልሞክረው በዚህ መልኩ። ልጆች መቼም ብዙ ጊዜ ጡት ካልጣሉ ምግብ በስነስርዓት አይበሉም እና ለእሷ የሚጠቅማትን ያልኩትን ምግብ በሙሉ አዘጋጃለሁ። ከዛ በኋላ ሰውነቷን አየዋለሁ፣ ጤናዋንም አየዋለሁ። እስኪ ምን እንደሚመስል የሆነ ቀን ደግሞ አሳያቸዋለሁ፣ እንግዲህ ምን ያህል እንደጠቀማት አሳያቸዋለሁ። ቤተሰቦቼ እንግዲህ ገበያ መሃል ጤፍ ልገዛ ነው። እዚህ ጋር የምቻይን ቤተሰቦቼ ድምጽ ለምንድና ላስገባሽ ትልኝ ይሆናል። አሁን ራሱ ተቁሱኝ ይሆናል አምሶሪ። በጣም ቅዳሜ ቀን ነው። ብዙ ጫጫት አለ፣ ዘፈን አለ፣ ብዙ ነገር አለ። ቤተሰቦች ቤተሰቦቼ ለእናንተም እንዳይረብሻችሁና ሁለተኛ ደግሞ ጸጥ ብላችሁ እንድታዳምጡኝ የሚጠቅማችሁ ነገር እንድትወስዱ በተለይ እናቶች የሆናችሁ ጡት ስታስጥሉ ምን እናድርግ ብላችሁ ስትጨነቁ መቼም ይህንን ቪዲዮ ይጠቅማችኋል፣ ጸጥ ብላችሁ ብታዳምጡኝ በማለት ነው። እንግዲህ እያለፍኩ ያየሁትን ነገር ለእናንተ ለማሳየት እየሞከርኩ ነው። እንደምታዩት እዚህ ጋር ግን እንግዲህ ቅቤ ልገዛ ነው። መቸም የኔ ጸጉር ያለ ቅቤ አይሆንልኝም። በጭራሽ ኔ ስማ፣ ቅቤ በጣም ነው የምወደው። መቸም የራያ ልጅም አደለው ቅቤ በጣም ነው የምወደው እና ንጹህ ቅቤ የአገሬ ሰው አገኘው፣ የገጠር ሰው ማለት ነው፣ በጣም ነው ሽታ የሚጥመው የታጠነ ስለሆነ በወይራ የታጠነ ከሆነ በጣም ነው የሚጥመው ሽታውና። እንግዲህ ለዝች ቅቤ አንድ ሽብር ከፊ ያለሁ ውድ ቢሆንም ግን ንጹህ ስለሆነ በጣም ደስ እያላችሁ ነው የምትቀቡት። በጣም ነው የምወደው እኔ ቅቤ ባይዘ፣ ለጸጉሬም ትልቅ ለውጥ ስለሚያመጣልኝ ማለት ነው። በመሀል እንግዲህ ወይራ ለቤት ጭስ ገዛ፣ ባይዘ ይህንን ቪዲዮ የተቀረጸው ትንሽ ቆይቷል። የሚገርማችሁ በዚህ ሰዓት እኔ አጋዥ ስለሌለኝ ምጥኑ ገዝቼ ሳላዘጋጀው አስቀምጬው ነበር። ይህን ቪዲዮ እንግዲህ ከአንድ ወር በፊት ነው የተቀረጸው። እንግዲህ ለአንድ ወር ያህል አስቀምጫዋለሁ። ምክንያቱም ሙሉ በሙሉ ፕሮሰሱን ላሳያችሁ ስለፈለውኩ ማለት ነው። እንግዲህ አንዱን አንዱን አንዱን ሲባል እንግዲህ እዚህ ጋር ደረስኩ፣ አንድ ወር አለፈው። በጣም ይገርም ነገር ነው ባይዘወይ እቤት የሆነ ስራ ልትሰሩ አስባችሁ የሆነ ነገር የሆነ ሌላ ነገር ወደ ሌላ ቦታ ስትሄዱ የሆነ ነገሮች እየተደራረቡባችሁ ሳትሰሩት የቀራችሁ ስራ የለም። ልክ እንደዛን የሆነብኝ እና እዚ ጋ እንግዲህ ማሽላ እየገዛን ነው። በመሀል እንግዲህ ማሽላ ሳዘጋጅም አሳይቻችኋለሁ ከዚህ ቀደም ቪዲዮ እንግዲህ። ቤተሰቦች እስካሁን ድረስ ይህም ቪዲዮ እያያችሁ ላይክ አላደረጋችሁ ካላችሁ ላይክ ማድረጋችሁን ላስታውሳችሁ፣ ላይክ አድርጉ ቤተሰቦች። ከእናንተ ምንም አይቀነስም። ለማንኛውም እዚህ ጋር የምታዩቸው ናቸው ምጥኖች የገዛኋቸው። አጃ አለ፣ ጤፍ አለ፣ ለውዝ አለ፣ ምስር አለ፣ ማሽላ፣ ሱፍ አለ። እየቆጠራቸው በአጠቃላይ እዚህ ጋር የምታዩቸው ምስር አለ፣ ሽምብር አለ፣ እንደገና ባቄል አለ። ሁሉንም ደግሞ ማድረግ ያለብን እዚህ ጋር እንግዲህ ምጣዱ በጣም ሳይሰማ ከሰማ በጣም እንትን ለብ ብሎ ስለሚወጣ ማለት ነው። በጣም ሳይሰማ እንግዲህ በየመሃሉ ሲሰማብኝ እያጠፋው ትንሽ አረፍ እያልኩ ነበር ያመስኩትኝ። ማርያምን ባስቀመሳችሁ በጣም ደስ ይለኝ ነበር። እንዴት እንደሚጥም እውነት ሰንፋችሁ እናቶች ከሱቅ አትግዙ ለልጆቻችሁ። በእውነት ነው የምላችሁ። እንዴት እንደሚሰራ ንጽህና ይጎደለው የሆነ ነገር ሊሆን ይችላልና ለልጆች የምታዘጋጁት ነገር በቤታችሁ እንደዚህ ቢሆን እኔ እንጃ እመርጣለሁ፣ እቤቴ ነው ማዘጋጀው። እኔ ውስጤ ደግሞ ሰላም ይሰማኛል፣ ቤት ሳዘጋጀው ማለት ነው። እርግጥ ነው ሱቅ ላይ የምትገዙት ነገር ብርም ይቀንሳል፣ እንደገና ደግሞ በቀላሉ ጊዜያችሁ ምናምን ሳይወስድባችሁ ምንም ነገር በቃ አለ። ግን በምን መልኩ ይዘጋጃል የሚለውን ደግሞ አታዩትን፣ ምን ምንገባበት የሚለውን አታዩትን። እዚ ጋ ግን በቃ አላቅም ለፍቅር ማለት ለልጆቻችሁ ስለሆነ በፍቅር ስለምትሰሩት አይሰለችም እና ለማንኛውም ቤተሰቦቼ፣ መጀመሪያ ግን ይሄን ገብስ የምታዩት ተፈትጓል፣ እንደገና ደግሞ ታጥቧል። መጀመሪያ ሲፈተግ ታጥቧል ለሚፈተገው እና ንጹህ ነው በጣም ማሽላውም አጥቤያለሁ። ሁሉም እዚህ ጋር የምታዩት ነገር ከጤፍ ውጭ ሁሉንም ታጥቧል። ለውዝ አላጠብኩም፣ ሱፍ አላጠብኩም። ከዛ ውጭ ያለው ሁሉም አጥቤ አዘጋጅቼ ነው እዚህ ጋር አያችሁትኝ። እንግዲህ ማለት ቆሻሻ ሊኖረው ይችላል፣ አንዳንድ ነገር ብቻ ግን፣ እንደዚህ አጥባችሁ ስታዘጋጁት ንፁህ ይሆናል በጣም ቆንጆ፣ ለጤናቸው ደግሞ ተስማሚ እንዲሆን ማለት ነው። አደራ ማጠባችሁን እንዳትረሱ። እንደገና ካጠባችሁት በኋላ ደግሞ አድርቁት በደንብ። ምክንያቱም በደንብ ሲደርቅ እህል አንድ እህል እንደዚህ አጥባችሁ ሲደርቅ ውሃ ያነሳል ይባላል መቼም እናቶቻችን እንደዛ ነው የሚሉት። እንግዲህ እዚህ ጋር ምታየት ምስር ሳይቀር ነው ያመስኩትኝ። በጣም መቆየት የለበትም፣ ምጣድም በጣም መስማት የለበትም። እንደዚህ ትንሽ በቃ ለር ከለሩ የውቀር አድርጓል አይደለ? እጄን ግን አላየሁበትም። እዛ ሙሉ ጊዜ ሰጥቼ ነበር ያዘጋጀሁት። ቤተሰቦቼ እንዳትሰንፉ፣ ምጣድ ውስጥ አስገብታችሁ እንዳትንቀሳቀሱ ምናም ምክንያቱም ሊያርባችሁ ይችላል ሳታዩት ብቻ ሙሉ በሙሉ ደግሞ እንዲገባው ማለት ነው። እንደዚህ እያመሳች ቢሆን በጣም ጥሩ ይመስለኛል። እዚ ጋ ደግሞ እንግዲህ ሰፌድ ላይ ነው ያደረግኩት። ሌላ አቃቃ ባደርገው ፕላስቲክ ወይ የሆነ ነገር ቢሆን እንዳይቃጠልብን ወይ ኬሻ ነገር እንዳይቃጠል ማለት ነው። እንግዲህ የማይቃጠል ቦታ ላይ አድርጉ እንዲቀዘቅዝላችሁ። እንግዲህ እዚ ጋ እንደምታዩት ደግሞ ለውዛችን፣ እንግዲህ ለውዝም በጣም ጥሩ ነው፣ ግን ሳይበዛ ነው የተጠቀምኩት። እቺ ሁለ ኩባያ ግማሽ ጣሳ ነው እንግዲህ መጠኑን እናንተ እንደምትፈልጉት ነው። ግን ለውዝ እና ሱፍ ስትጠቀሙ ባይበዛ፣ ምክንያቱም ቅባት ነገሩ ባይበዛ ጥሩ ነው ለነሱ ማለት ነው። ሲፈጭም ወፍጮ ያስቸግራል መሰለኝ እና እምቢ ሊሏችሁ ይችላሉ። አጋጣሚ ምክንያቱም ከዚህ በፊት ስለሞከርኩት ባይበዛ ጥሩ ነው። ለውዙ እንግዲህ ከቆላሁት በኋላ ለውዙ በደንብ መቁላት አለባችሁ። እየቀመሳችሁ በደንብ ሲቆላ በጣም ጣም ያመጣል ማለት ነው እና እዚህ ጋር ደግሞ ማሽላው እንደነገርኳችሁ በደንብ አዘጋጀቸዋለሁ። መጀመሪያ አጥቤዋለሁ፣ ሸክሽኬዋለሁ፣ ለቃቅሜ ምናምን። መጨረሻ ያለውን ፕሮሰስ ነው ይሄንን የምታዩት እያመስኩት ማለት ነው። አንድ ጣሳ ማሽላ ነው የተጠቀምኩት። ማሽላው ደግሞ ቀይ ማሽላ ነው። እዚህ ጋር ደግሞ እንግዲህ ለውዛችን እንደዚህ አድርገን እሽት ስናደርገው እንግዲህ ገለባው ይወጣል። ከዛ አንፍሰን ነው የምንጨምረው አንድ ላይ እንግዲህ እኔ እንደዚህ አድርጌ ነው የምጠቀመው። እንደገና ደግሞ መጨረሻ ውጤቱን በጣም ስለወደድኩት ማለት ነው እንዴት ጤፍ እንዴት ይታመሳል እንዴ ምናም እንዳትሉኝ፣ ለገንፎ እና ለሞቅ ስለሆነ ግዴታ መታመስ አለበት። ባይዘወይ እዚህ ጋር ምታዩት ቤተሰቦቼ፣ ሁሉንም ነገር ካዘጋጀ በኋላ ነው እንግዲህ ከጨረስ ከኋላ ነው እዚህ ጋር ምታዩት ሁሉንም ነገር ጨርሰናል። ሰውስጥ አሳጤት ጤፍን የተጠቀምኩት ገብስ ደግሞ አንድ ጣሳ ተኩል። እንደገና ደግሞ አጃ አንድ ጣሳ ብቻ። መጠኑን የምትፈልጉ ከሆናችሁ ኮሜንት ስር አስቀምጥላችኋለሁ። በስተመጨረሻ እንግዲህ እዚህ ጋ ሙላር ነው እያዘጋጀላቸው ያለው። እኔ አጋጣሚ ሌላ ስራ ስለያዝኩ ሙላር ቁርሳቸውን እየሰራላቸው ነው። እግዚአብሔር ይመስገን ልጆቼ ደግሞ በደንብ ወደውታል። ማለት ለፍታችሁ የሆነ ነገር ሰርታችሁ ለልጆቼ ብላችሁ ደግሞ አይደለም ለልጃችሁ የፈለገ የሆነ ይሁን ሰው ማለት ሰርታችሁ ምግብ አዘጋጅታችሁ ካልተጠቀሙት በጣም ነው የምትናደዱት። አለ እኔ ደግሞ እግዚአብሔር ይመስገን አጋጣሚ ወደውልኛል። ከዚህ በፊት በእምነቴን እንግዲህ ጡት ያስተውኳት በዘጠኝ ወሯ ነበር እና እሷ ይህንን ምግብ ታውቀዋለች። በዛ ሰዓት አዘጋጅቼ ነበር በጣም ነው የምትወደው ልጄ። እንደገና ደግሞ ሰውነቷ ላይ ራሱ ለውጣ ያለው ቶሎ ማለት ነው የሚገርማችሁ ነገር ቶሎ ነው የቀየረልኝ እና በተለይ ልጆቻችሁ ከስቶባችሁ የምትጨነቁ ካላችሁ ይሄ ነገር ሞክሩትና እውነት ነው የምላችሁ፣ በጣም ተወድታላችሁ። ለልጆቻችሁ በጣም ነው የሚጠቅማቸው ለጤናቸው ብትሉ ለሰውነታቸውን በደንብ ያፋፋላችኋልና ተጠቀሙበት። እኔ እንግዲህ የተጠቀምኩ ያለሁት ገንፎ ነው። እንግዲህ ገንፎ ግን ወፍራም ገንፎ አደለም፣ ለእነሱ እንዳያስቸግራቸው ቀጠን ያለ ገንፎ አድርጌ ነው የምሰራላቸው። ከዛ ደግሞ አቀዝቅዤ ነው ሁሉ የምሰጣቸው ማለት ነው ምክንያቱም እንዳያቃጥላቸው ቀዝቀዝ አድርጌ ሳህን ላይ አድርጌ ከዛ በኋላ ነው የምሰጣቸው ሲቀዘቅዝ እንግዲህ ድርቅ ይላል ቤተሰቦቼ ማለት እንዳይደርቅባችሁ በደንብ ቀጠን ብታደርጉት ጥሩ ነው ሲደርቅ እንዳያስቸግራቸው ከጎረራቸው ማለት አልወርድ ብሎ እንዳያስቸግራቸው እንግዲህ ቀጠን አድርጋች ብታገነፉት በጣም ጥሩ ነው እላቸዋለሁ ቤተሰቦቼ እንግዲህ ሙላር እያገዘኝ ነው ያለው። ሙላሪዬ፣ በጣም አመሰግናለሁ። መቼም ምስጋና አይገባም፣ በእርግጥ ነው ልጆች ናቸው፣ ግን ስላገዘኝ እኔ አመሰግናለሁ ማለት ደስ ይለኛል። አመሰግናለሁ የኔ ፍቅር። እንግዲህ ልጆቼ አልጋ ውስጥ ገብቶ እንግዲህ እንደምታያቸው በፍቅር እየበሉ ነው፣ ወደውታል። እንግዲህ እኔ ነው ልጆች የሚበሉት ምግብ በሚዲያ የምታወጭው እንዳትልኝ ቤተሰቦቼ እንዲህ እናንተ እንድታዩትና እንድትጠቀሙበትም ስለፈለግኩ ነው። እኔ የጠቀመኝ ነገር ነው። ብዙ ጊዜ እንግዲህ እዚህ ጋር አምጥቼ የማሳያችሁ ቤተሰቦቼ፣ እስኪ ይህንንም ብትጠቀሙበት ብትሞክሩት። ምክንያቱም እንደኔ አይነት እናት ብትጨነቅናት በየቤቱ ልትኖር ትችላለች እና በዚህ መልኩ አዘጋጅታችሁ በቃ ጽድት ታድርጋችሁ ብታበሏቸው ላለው ቤተሰቦች ነ እንግዲህ በጣም ወድጀዋለሁ። ልጆቼም ወደውታል። ሰውነታቸውም እንግዲህ ለውጥ አይቻለው። ከአንድ ሳምንት በላይ ሆናቸዋል ይህንን ምግብ መጠቀም ከጀመሩት። እስኪ ቀምሱ ድረስ ግን ትንሽ ፈርቼ ነበር። ምክንያቱም ለፍቼ ካልወሰዱት ስብይ ፈርቼ ነበር። እግዚአብሔር ይመስገን ወደውታል። እንግዲህ ውድ ቤተሰቦቼ ቪዲዮዬን እስከ መጨረሻ ድረስ ታግዛችሁ ለምታዩልኝ በጣም አድርጌ ነው ማመሰግነው። በጣም ነው የምወዳችሁ። ሁሌም ደግሞ እየወደዳችሁት ነው። ቻናላችንም እያደገ ነው። እግዚአብሔር ያክብርልኝ ቤተሰቦቼ። በጣም ነው የምወዳችሁ። እሺ፣ ሁሌን ከጎኔ ያላችሁ እህቶቼ፣ ወንድሞቼ ደግሞ እግዚአብሔር ያክብርልኝ። እወዳችኋለሁ እንግዲህ በሌላ